ሀገራት ኢኮኖሚያቸው በሚያመነጨው ገቢ እንዲሁም ያሏቸውን ተፈጥሯዊ እድሎች ወደ ምቹ ኢኮኖሚያዊ ጥቅም ቀይረው የልማት ስራዎችን መስራት ከቻሉና ከተረጅነት ከብድርና እርዳታ ተላቀው የኢኮኖሚ ሉዓላዊነታቸውን ያረጋግጣሉ። መንግስታት ለሚሰሯቸው የልማት ስራዎች፣ የመልካም አስተዳደርና ለዲሞክራሲ ግንባታ ተግባራት ዘላቂነት ያለው ጠንካራ የገቢ ምንጭም ያስፈልጋቸዋል። ዘላቂነት ካላቸው የመንግስታት የገቢ ምንጮች መካከል ታክስ ወይም ግብር ቀዳሚው ነው። የእናንተን ጉዳይ ለእኛ ተዉት፣ እኛ እናቅላችኋለን በሚሏቸው ኃይሎች ተጽዕኖ ስር ላለመውደቅ፣ የሀገር ጥቅምና ሉዓላዊነት ጥያቄ ውስጥ ላለማስገባት፣ ታክስ ወይም ግብር በአግባቡ መክፈል ሉዓላዊነትን ከማስጠበቅ ባሻገር የሀገር መውደድ ቀዳሚውና ተግባራዊ ምላሽ መሆኑንም ያመላክታል። አገር የሚከበረው በግብር ነው፣ በገቢ ነው። ገቢ ያለው ሀገር የተከበረ የታፈረ የተፈራ ሀገር ነው የሚሆነው። እያንዳንዱ ዓለም ላይ ያሉትን ሀገራቶች፣ ሀያላን ሀገራቶች የሚከበሩት የሚፈሩት በአገቢ አቅማቸውና ባላቸው ሀብት ነው። ስለዚህ አገርን አገር የሚያሰኛት ከፍተኛ የሆነ ገቢ ሲኖራት አቅም ሲኖራት ነው። ስለዚህ ገቢን ለማዳበር ወይም ለገቢ ደግሞ አንዱ ትልቁ የሀገር የገቢ ምንጭ ግብር ነው። ግብርና የሀገር እድገት በጣም ቀጥተኛ ግንኙነት አላቸው ሳይሆን መሰረታቸው አንድ ነው። እድገት የሚባለው ገንዘብ ፋይናንስ ይፈልጋል። ያ ፋይናንስ የሚገኘው ደግሞ ከግብር ነው። ስለዚህ የግብር መሰረቶቹ ሀያል ሀገር የሚባለው በጣም ያደገ ሀገር የሚባለው የግብር መሰረቱ የሰፋ ከሆነ ብዙ ግብር ይሰበስባል። ግን በዛ በጀት ያደርጋል የሀገር ውድገትም በዛው ልክ ይለካል ማለት ነው። ስለዚህ ገቢ የሰበሰበ ከፍተኛ ገቢ መሰብሰብ የሚችል ህዝብ እና ሀገር ትልቅ ገቢ ይኖረዋል፣ ትልቅ ኢኮኖሚ ይኖረዋል ማለት ነው። ስለዚህ ኢኮኖሚና ግብር ቀጥተኛ ግንኙነት አላቸው ብዬ ነው ማለት ግብር እንግዲህ ለአንድ ሀገር በጣም ወሳኝ ነገር ነው። ልክ መንግስት በጣም መንግስት ኤግዚስት አደረገን። ዋና ነገሩ መንግስት አለ የሚባለው ግብር ሲኖር ነው። በግብር የሚገኝ ዋናው የመንግስት ምንጭ ግብር ስለሆነ ግብርን በደንብ መሰብሰብ ያልቻለ መንግስት የተለያዩ መሰረተ ልማቶችን የተለያዩ እነዚህ የጤና የማንትን ተቋማትን እነሱን የሰላምና ደህንነትን ለማስጠበቅ ያስቸግራል እና ለአንድ ሀገር በጣም ወሳኝ የሆነ ነው ግብር ማለት ነው። የብዙ ታሪኮች ባለቤት ስትሆን ግብር አንዱ የታሪኩ አስኳል ነው። በሀገራችን ያለውን የታክስ ስርዓት በየጊዜው በማዘመን መንግስት ገቢውን ለማሳደግ ጥረት እያደረገ የሚገኝ ቢሆንም ኢኮኖሚው ከሚያመነጨው አንጻር ተገቢውን ገቢ ለመሰብሰብ አሁንም ብዙ ጥረቶች ይጠበቁበታል። ለዚህም የችግሩ መሰረት የሆነው ማህበረሰቡ ለታክስና ቀረጥ ያለው ግንዛቤ አለማደጉ እንደሆነም ይነሳል። ሀገራችን ያላት ትምህርት ተደራሽነት አሁን ነው እያደገና እየሰፋ ያለ። ትምህርት ተደራሽነትን ብቻ ሳይሆን በትምህርት ስርዓት ውስጥ በስርዓተ ትምህርት ውስጥ የሚካተቱት ነገሮችን ምንድናቸው የሚለውን ማየትም ይፈልጋል። ስለዚህ እኔ አንድ ሀገር ግብር መክፈል ወይም አንድ ዜጋ ግብር መክፈል የሚኖርበት መጀመሪያ ግብሩ ለምንድን ነው የምከፍለው የሚለውን ሲያቅ ግንዛቤ ሲኖረው የግብሩን አላማ ወይም ከገቢ የሚገኘው እና የሚደረገውን ለልማት የሚውለውን ነገር ያወቀ ትውልድ ቅድም እንዳልኩሽ ያለ ጠያቂ ሁሉንም ነገር በራሱ ተነሳሽነት በራሱ ፍላጎት ይፈጽሟል። የታክስ ግንዛቤ ላይ በጣም ዝቅተኛ የሆነ ግንዛቤ ነው ያለ። እንደውም ኔጌቲቭ ነው። ጉምሩክ ስትጂ ህብረተሰቡ የሚረዳው ታክስ ሲባል ህብረተሰቡ የሚረዳው አረዳድ በጣም ከድሮ ጀምሮ የተዛባ ነው ያነው፣ ወደኋላ ያስቀረም። ያ የሆነበት ምክንያት እውቀት በእርግጥ በእምነት በሌሎችም ተቋማት የቄሳር ለቄሳር እንዲህ አይነት ትምህርቶች አሉ፣ ግን ወደ መሬት ፕራክቲካሊ ሲወርድ ግን ለህግ ተገዥ ሆኖ በፈቃደኝነት ግብሩን አስቀድሞ የሚከፍል የሚያሳውቅ ህዝብ አልነበረም ከቅርብ ጊዜ ወዲህ በጣም ከፍተኛ ጥረት እየተደረገ እንቅስቃሴ እየተደረገ ስለነበረ አሁን ጥሩ መሻሻሎች አሉ። የገቢዎች ሚኒስቴር ዘመናዊ የታክስ ስርዓትን በመገንባት ታክስ በፍቃደኝነት የሚከፍል ትውልድን በማፍራት ሀገራዊ ወጪ በታክስ ገቢ ተሸፍኖ ለማየት ያስቀመጠው ራዕዩን ከግብ ለማድረስ እየሰራም ይገኛል። ይህንን ለማሳካት በመሰረታዊነት ካስቀመጣቸው ስትራቴጂዎቹ አንዱ ዘመናዊ የታክስ አስተዳደር ትምህርትን ለሁሉም ዜጎች ተደራሽ ማድረግ እንደሆነ ይጠቀሳል። ዘመናዊ የታክስ አስተዳደር ትምህርት ዋና ግቡም ግብሩን በፍቃደኝነት የሚከፍል ኃላፊነት የሚሰማው ዜጋን መፍጠር ነው። የገቢዎች ሚኒስቴርና የግብር ኮሚሽን እየጀመረ ያለው ነገር በጣም ትልቅ ነገር ነው። ምክንያቱም እየሰራ ያለው አሁን ትውልዱ ላይ ነው። ትውልዱ ከታች ጀምሮ በገቢ ላይ ያለው ግንዛቤ፣ በሀገር በግብር ላይ ያለውን ግንዛቤ እያወቀ ሲመጣ እሱ ተማሪ ነገ ደግሞ አስተማሪ እየሆነ ሲሄድ ሁሉም ግንዛቤው የሰፋ ያወቀ ትውልድ ነው። የሰለጠኑ ሀገሮች አሁን ምንድን ነው የግብር አከፋፈል ሂደታቸው ሲስተማቸው ቴክኖሎጂ ስላላቸው እና ሲስተሙ ስለሚቆጣጠር ብቻ ዜጋው በራሱ አውቆ የሚያደርገው እና ተረድቶ ተገንዝቦ የሚያደርገው ስለዚህ በግንዛቤ ማነስ ያለ ስለሆነ የግንዛቤ ማስፋት በማስፋት በማስፋት እውቀት ዜጎች አውቀው በገንዘቡ ተረድተው እንዲከፍሉ ማድረግ ነው። እያስባለው እየተደረገም ያለው አሁን ጥረት በዚህ ነገር ነው። ይህም ትልቅ መነሳሳት ነው። ከገቢዎች ጋር ከጉምሩክ ኮሚሽን ጋር ልንሰራባቸው የምንችልባቸው ዘርፈ ብዙ እሺዎች አሉ። አንደኛው የካሪክለሞቻችን ጋር አንድ ስቴክሆልደር ሆነው ካሪክለሞች ነገ ተምረው የሚወጡት ተማሪዎቹን ከግብር ስርዓት ጋር አሰራር ጋር እና ለሀገር ከመታመን ጋር ያላቸውን ዘዴ በመማር ማስተማር ውስጥ ማስረጽ እና ነገ የሚወጣውን ትውልድ ስለ ታክስ ተገቢ ወይም ሚዛናዊ አንደርስታንዲንግ የሚኖረው ማገዝ ይቻላል ማለት ነው። ሁለተኛው ከካሪኪለም በዘለለ ልክ እና አሁን እንዳለው በአጫጭር ስልጠናዎች ሁሉንም ተደራሽ ማድረግ ባይቻልም አትሊስት ኪ የሆኑ ተማሪዎችን ባጫጭ ስልጠናዎችን በመስጠት ያለብንን የእውቀት የክህሎት ክፍተትን መሙላት ይቻላል ብዬ አስባለሁ። ይህን ስራ መስራት ያለባቸው የክፍተት ተቋማት ናቸው እንደሆነ ትቀዋል። በስርዓተ ትምህርታቸው ውስጥ አካተው ምን አድርገው ምን አድርገው በእውቀት የበለጸገ ጥሩ አስተሳሰብ አቲትዩድ ያለው እስኪ በጣም ጥሩ ባለሙያ ማፍራት ምናምን ያለባቸው የተቋማት ስራ ነው እንደሆነ ትከዋል። እዛም ላይ ክፍተት ስላለ ነው አሁን ይሄ ሁሉ ሰራተኛ የሚቀጠረው ከከፍተኛ ትምህርት ተቋማት ከግልም ከመንግስት የሚወጣ ነው። እዛ ላይ ጋፕ ስላለ ነው ለምሳሌ ይሄ መስሪያ ቤት እንደገና እየሰበሰበ ሌላ ስልጠና የሚሰጠው ማለት ነው። አንደኛ ተቋማቱ ራሳቸውን ፈትሸው በቃ ኬፔብል የሆነ ሰው ማብቃት መቻል አለባቸው። አምባሳደር የሚሆን ወይ ከፋይ የሚሆን ወይ አስከፋይ የሚሆን በግብር ስርዓት ተባባሪ የሚሆን ህብረተሰብ ባለሙያ መፍጠር መቻል የተቋማቱ ስራ መሆን መቻል አለበት። በመስሪያ ቤቶች ሳይድ ደግሞ ስቴክሆልደር ነው ገቢዎች ግምሩክ ደግሞ የበለጠ ዘመናዊ አሰራሮችን ማምጣት፣ ማቀላጠፍ፣ ሰው ኃይል ላይ ትኩረት ማድረግ በምርምር ምን ይባላል መሰለች በአንድ ሀገር ለአንድ ድርጅት ለአንድ መስሪያ ቤት ፋይናንስ አይደለም ቬሪ ኢምፖርታንት ቴክኖሎጂም አይደለም ቬሪ ኢምፖርታንት። ሰው ነው መጀመሪያ ነው። ሰው ነው። ሰው ውጤታማ ሆነ 60 ፐርሰንት ጥሩ ሰው ካለው አንድ መስሪያ ቤት ውጤታማ የሆነ 20 ፐርሰንት ፋይናንስ ሮል ይኖራል። ይሄ ሪሰርች ውጤት ነው። 20 ፐርሰንት ደግሞ ቴክኖሎጂ ይሆናል። ሱ ሰው ላይ እኛ ጋር መስራት ያስፈልገናል ማለት ነው። ያን ሰው ስንሰራ ሰው ግብር አስከፋዩ ላይ ሰው ይሰራ ግብር ከፋዩ ላይ ሰው ከሰራ በቃ ሃርሞናይዝ ሊሆናሉ ይተባበራሉ። መደባበቅ አይኖርም። ነገሮችን ኢዝ በሆነ መልኩ ምንፈልጋቸውን ዓላማዎች መምጣት ይቻላል። የታክስ ትምህርት ለሁሉም ዜጋ ተደራሽ የሚሆንበትን እድል ለመፍጠር ሚኒስቴር መስሪያ ቤቱ እየሰራበት ከሚገኙ መንገዶች ተተኪው ትውልድ ላይ መሰረታዊ የታክስ ትምህርት መስጠት ነው። ይህንን ለማድረግም ከከፍተኛ የትምህርት ተቋማት ጋር በቅንጅት መስራት አንዱ ሲሆን ይህም በከፍተኛ ትምህርት ተቋማት ለሚገኙ ተማሪዎች ስለ ታክስ በትምህርታቸው ውስጥ ከሚማሩት ባሻገር ተግባራዊና ተጨባጭነት ባለው መልኩ ስልጠናውን መውሰዳቸው ስለ ታክስ ያላቸው ግንዛቤ የዳበረ እንዲሆን ያደርጋቸዋል። በትምህርት ቆይታችን ስለ ታክስ ተምረናል። እንደ አንድ ኮርስ በፐብሊክ ፋይናንስ ን ታክሴሽን በሚል ተምረናል፣ ግብር ላይ ማለት ነው። ከዛ ግን አሁን ላይ ያየነው ግን ራሱ በባለቤቱ በተቋሙ በገቢዎች ሚኒስቴር ስለሆነ የተሰጠው ሞረፍ ተግባራዊ እና ፕራክቲካሊ የሆኑ ነገሮችን ተምረናል። ስለ ግብር ስልጠና የጀመርነው ነው በዚህ አመት ወደ መጋቢት ወር ላይ ነው። ከዛ ለሁለት ወር ከአስራ አምስት ቀን የቆየ ስልጠና ነበር። ስልጠናው በጥሩ ሁኔታ ነበር ያሳካ ነው እና የስልጠናውም ዋና ዓላማ እዚህ ለከፍተኛ ትምህርት ተቋማት ተማሪዎች ስለ ታክስና ቀረጥ ላይ መሰረታዊ ግንዛቤ እንዲኖራቸው የሚያስችል ነበር። እና ጥሩ ስልጠና ነበር። የተጀመረው መልኩ እንቀጥላለን። አሁን የተጀመረው ምንድን ነው? ከባለፈው ዓመት ጀምሮ የከፍተኛ ትምህርት ተቋማቶች ተማሪዎችን ለአስር ሳምንት ስልጠና በመስጠት ተማሪዎች እንዳ በነገራቸው ስልጠና የወሰዱት ተማሪዎች ብቻ አይደሉም። ስልጠና የወሰዱ ተማሪዎቻቸው ወደ ቤታቸው ሲመለሱ ከወላጆቻቸው ጋር ከወንድሞች ከእህቶቻቸው ጋር ያገኙትን እውቀት ያካፍላሉ። ከትምህርት ቤት ወይም የዝህን ስልጠና ተሳታፊ ካልሆኑ አሁን ተመርጦ የመጡ ሃምሳ ተማሪ ወይም ሰባ ተማሪ ያልበለጠ ነው። ሌሎችን ተማሪዎቻቸውን የክፍል ጓደኞቻቸውን በአጠቃላይ የዩኒቨርሲቲውን ማህበረሰብ ያገኙትን ግንዛቤ ያካፍላሉ። ስለዚህ ይሄ ስልጠና እየሰፋ ከሄደ ተጨማሪ የተማሪዎች ቁጥር የማካተት ተጨማሪ የሆነ ጊዜ እንዲኖር በማድረግ በመደበኛነት በስልጠና ረገድ ቢሆን አብራን መስራት እንችላለን። ከዛ ባለፈ ደግሞ አሁን የተጀመረው በካሪክለም ውስጥ የስርዓተ ትምህርት ውስጥ የማካተት ሂደት ተጠናቅሮ መጨረሻ ላይ ወደ ትምህርት ስርዓቱ በሚገባበት ሰዓት ሁሉም ዜጋ ከታች ጀምሮ እውቀቱን ያገኛል። ለከፍተኛ ደረጃ ሲደርሱ የሚመጥናቸውን በአጠቃላይ ትምህርት ደረጃ ሲኖሩ ደግሞ ለሚመጠናቸው በየክፍል ደረጃቸው ግንዛቤ ተሰጠ። ልክ አሁን ሲቪክስ ትምህርት ማለት ነው እና ይህን የመሰለ ስራ እየተሰራ ከሄደ ከፍተኛ ትምህርት ተቋሙም አንዱ ሜንስትሪም አድርጎ፣ አንዱ የስራው አካል አድርጎ ስልጠናውን የመስጠት በስርዓተ ትምህርት ውስጥ ተካተተም ደግሞ ትምህርቱን የመስጠት ስራ ይጠበቅበታል ማለት ነው። ይሄ በጣም በጣም ጥሩ ነው። አሁን ለምሳሌ ግምሩክ የከስተም ፕሮሰስ የሚያደርጉ አንዳንድ በሾርት ተፈር የሚሰጡ አንዳንድ ድርጅቶች ነበሩ። አሁን ግን በዋናው የሚመለከተው አካል ይሄንን ቴክ ኦቨር ማድረጉ በጣም ቬሪ ኢምፖርታንት። ከሶርሱ ከምንጩ ከዋናው ህግን ካወጣው አካል ቀጥታ ትምህርቱን ታገኘዋለች ማለት ነው። ይሄ በጣም ጠቃሚ በጣም ጠቃሚ ነው። በጣም ያነሳሳል ሰልጣኞቹን። በጣም አሁን አንዳንድ ጊዜ የምንቸገራለን መስለች ያሉ መምህራን ቴዎሬቲካል የሆኑ ናቸው። የቲዮሪውን ነው የሚያስተምሩት። እዚህ ግን የገቢዎች የግብሩክ ባለሙያዎች ግን ፕራክቲካል የሆነው ስራው ነው የሚሰጡ። ተማሪዎቻችን ፕራክቲካል የሆነ እውቀት እንዲያገኙ ይረዳል። የአጫጭር ስልጠና በዚህ መልክ መሰጠቱ ደግሞ ልጆች ናቸው፣ ቶሎ ያስቀሩታል። ያሁን ልጆች እንደድሮ አይደሉም። ባይ እኔ ተስፋ አለን፣ እንለወጣለን፣ ማሻሻል እንችላለን። እና አጫጭር ስልጠናዎቹ ጠቃሚ ናቸው። እነዚህ ተጠናክረው መሆን መቻል አለበት። ግን እንደዚህ ባለመልኩ ሳይሆን በጣም ብዙ መሆን መቻል አለበት። በቃ ምክንያቱም ሀገራችን ቅድም እንዳልኩሽ ድማ እንድምናደረገው ነገር ብዙ ነው። አንድ ሺህ ሰው ምናምን አሰልጠነን አንዘልቀውም። በቃ መግባት አለበት። ለምሳሌ ዘንድሮ ቅርንጫፎቹ ገብተዋል። በእያንዳንዱ ቅርንጫፍ ስር ያለ ኮሌጅ በሙሉ እዛው አካባቢ ላይ መሰልጠን አለበት። የሆነ አድማስ ከስድስት ከሰባት ከሚሸት ሁሉ ልጆች አምጥቻለሁ ምሳሌ ስልጠናው እንዲሳተፉ ለማድረግ ማለት ነው። ግን ሁሉም በያለበት መሳተፍ መቻል አለበት እና በመስሪያ ቤቱ በኩል አጫጭር ስልጠናዎችን ማስፋት ተቋማት፣ ወይም እንደ ኦፖርቹኒቲ ተጠቅመው ልጆቻቸውን ለዚህ ስልጠና ብቁ እንዲሆኑ እንዲዘጋጁ ማድረግ እንደገና ደግሞ የሰለጠኑት ልጆች ወደ አካባቢያቸው ሲሄዱ ቤተሰባቸውን መጀመሪያ ራስን ማዳን ቤተሰብን፣ ከዛ አካባቢ ኤንዌ እንደዚህ የለወጥ ነው ሀገራችን እናሻችላለን ብዬ ነው ማምን። የታክስ ትምህርት ግንዛቤን ማሳደግ የሁሉም ባለድርሻ አካላትን እርብርብ ያሻል። የዕለቱ መልእክታችን ነው።